ብዙም አትድከሚ ብዙም አትድከሚ፣ ቅማማ እኛ ቅኔው ገብቶናል። የኔናት ሰላም ሰላም። ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ገና ሳየው ስተዋወቀው በሚለው በማናለሞች ሙዚቃ ሀይሚዬ እየቀወጠችው ነው። እንግዲህ ገና ሲያዩት ገና በስልካቸው ስክሬን አይተውት እብድ ብድ ብድ ለሚሉት ለነ ወይዘሮ ጠንፌ ነው። በቅኔው በተገላባጩ ይድረስልን ብለናል። እና አይዟችሁ የሀይሚን ሸበላ አይታችሁ በስልክ ገና በስልክ ስክሪን አይታችሁ ብድ ብድ ለምትሉ መልእክቱ ይድረስ ለእናንተ ነው። ይሄ ዘፈን ለእነሱ ነው መሆን ያለበት። የኔ ሴት ወይዘሮ ሀይሚዬማ አንቺ እንደዚ ብድ ብድ አትይም። የኔ እርጋተኛ አንቺ እንደዚ አይነቱ ነገር አይነካካሽም። ሲጀመር ገና የት ነው የምታዩ? አጠገብሽ ነው ያለው ሸበላው፣ አጠገብሽ ነው ያለው። የት ሄዶ አንቺ ይዘሸዋል። አንቺ ያሹን ሸበላ ለእኔ ካላደረግኩኝ ብለው እብድ እብድ ለሚሉ ለነወይዘሮ ጠንፌ ግን ይሄ ሙዚቃ ይመጥናችኋል ሀይሚዬ ይመጥናቸዋል። ለማንኛውም እኔ አድርሼልሻለሁ፣ ብዙም አትድከሚ። ቀዳማዊ እንደሚደርስ አድርጋለሁ። ደርሷቸዋል፣ ሰምተዋል፣ ሰምተዋል። ነገሩ ቢሰሙም እነሱ አያርፉም። ያው ይነሳባቸዋል፣ ያሳብዳቸዋል። ያው የነሱ ፍቅር ደግሞ የተለየ ነው በጣም የተለየ ነው። ፍቅር አይደለም ይሄ፣ ይሄ ፍቅር አይደለም ይሄ፣ ጅኒ ነው። ለማንኛውም ውዶቼ ሀይሚዬ ግን በጣም ነው በዛ ያረገችኝ፣ ሀገር ያክል ገና ሲያው ስተዋወቀው ገና መሽ ተዋወቁት፣ ሲጀመር ሀይሚዬ ስልካቸው ላይ በስልካቸው ስክሬን ብቻ ነው ያዩት። መሽ መሽ ተዋወቁት አላወቁትም እኮ በስልካቸው ብቻ ነው ያዩት። እሱ አላወቃቸውም እኮ ትላላቸው።